እ በስብአ ጅ ቅዱስ አሐዱ አምላክ አሜን። እሱ አባታችን ጠባቂ አቡነ ዮሐንስ የዚህ የከተማችን የሀገረ ስብከታችን ዋና ስራ አስኪያጅ

በሁሉም የተሳሉ መምህራችን ናቸው። የኔም ደግሞ መምህሬም ወንድሜም አባቴም ናቸው። ስለዚህ እንግዲህ ከተለያየ ቦታ የመጣችው አባቶች እናቶች፣ ሕፃናት ይህንን ጉባኤ አክብራችሁ ገዳማችንን ለማስተዋወም ከተለያየ ቦታ በዚህ ቅዱስ ቦታ ሁላችሁም ተሰብስባችኋል። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ገዳማችንም በዚሁ አጋጣሚ እናስተዋውቃለን ማለት ነው። ለማሳጠር ያህል የሚንቀሳቀስ አይኑር፣ ረጋ ብላችሁ እስኪ አዳምጡ። አንዳንዴ ቤተክርስቲያንም ሆነ የትም ቦታ ስንሄድ፣ ገበያ ስትሄዱ ሸምታችሁ ነው የምትሄዱት። በኪሳችሁ ባለው ነገር ሁሉ ያለውን ነገር ገዝታችሁ ወደ ቤታችሁ ትመለሳላችሁ። ቤተ ክርስቲያን ጉባኤ ቦታ ስትመጡ ዝም ብላችሁ እንደዚሁ መመላለስ አያስፈልግም። ስለዚህ አንድ ነገር ይዛችሁ መሄድ አለባችሁ። የመጣችሁበትን ነገር ማወቅ ያስፈልጋል። ሁልጊዜ ጊዜ ነጣላለሱ ዝም ብሎ መመላለስ፣ ማነብነብ አያስፈልግም። ስለዚህ ረጋ ብሎ የመጣችሁበትን ነገር ትዳር ከፈለጋችሁ ቅድም መምራችን እንዳሉት ትዳር፣ ትምህርት ከሆነ ትምህርት ማስተዋል ከሆነ ማስተዋል ሁሉን ነገር በጸሎት ነው መጠየቅ ያለባችሁ። ዝም ብሎ መመላለሱ ምንም ትርጉም የለም። ዛሬ ሁሉም ሊቅ ነው። ሁሉም ዛሬ አዋቂ ነው። ዛሬ እኮ ዩኒቨርሲቲ ላይ ገብታችሁ ከአንድ እስከ አስራ ሁለት ስትማሩ እስከ አስራ ሁለት ስትማሩ በትክክል ትማራላችሁ ዩኒቨርሲቲው ስትገቡ ግን ሁላችሁም ተች ናችሁ። ሁላችሁም አስተማሪ ናችሁ። ሁሉም አዋቂ ነው። የፈልገውን ነገር አገኘሁም ስለማናስተውል ነው። ሁሉም ሁሉም መምህር ነው። ሁሉም አዋቂ ነው። ለዚህ ነው እሚመለከተን ብቻ ብንገ በሚ ብንጸልይ መልካም ነው።